ነፂ ማለት ነው። ዛሬ እንግዲህ ለነፂ በደንብ ከገባት ያው በቀኔም ሳይቀር ዛሬ እንግዲህ አብርሽ ማለት ነው የመልስ ጥግ ሰጥቷታል ማለት ነው። ሎሊንሱም ለሚወዳቸው ለሚያከብራቸው ቤተሰቦቼ፣ ያው እንግዲህ እኛ ለምን አትመልስም ወተክ እያልን ነበረ። እንግዲህ ዛሬ ያው በበቂ ሁኔታ እንግዲህ አብርሽ መልሶላታል ቤተሰቦቼ። በዚያ አጋጣሚ ግን ማለት ነው ነፂ አይንሽን አብርሽ ላይ ጨፍነሽ አይንሽን ለሌላ ሰው ከፋችን። የእውነቴን ነው የምልሽ፣ በጣም ቆንጆ ነው እውነት ለመናገር ቤተሰቦቼ ማለት ነውና፣ በዙሪያሽ ይሄኔ እኮ ስንቱ እያንጃ አበበ ነው። የእውነቴን ነው የምልሽና አይንሽን አብርሽ ላይ ጨፍን አድርጊና፣ አይንሽን እንደው ግልጥ አድርጊ። ይሄኔ በስንት ዙሪያሽን ሽን ስንት ከቦታለሁ ይሄኔና፣ ምን ልላችሁ ፈንጌ ነው። ዛሬ እንግዲህ ቤተሰቦቼ አብርሽ ለመልስ መልስ መልሷል ለነፂም ለሚወዳቸው ተመልካቾችም ያው መልስ ሰጥተዋል ማለት ነው። በዚህ አጋጣሚ ቀንም ያው ነፃ መልስ ሰጥታለች እሷ ማለት ነው። እሱም ያው ወደ አዲስ አበባ እየርኩ ነው። ትናንትና ያው የሩታን ቪዲዮ አይቻለሁ። ከቤት ወጥታለች። እኔ ደግሞ ሄጄ አብርሽን አግኝቼ እውነቱን ማፍረጥ አለብኝ ብላ እንግዲህ ቪዲዮ ሰርታለች። ቤተሰቦቼ ዛሬ እንግዲህ ወደ አብርሽ ስመለስ ያው ሁለቱ መልስ ሰጥተዋል። እሷ ቀን እሱ ከመሸ እንግዲህ አብርሽም ያው መልስ ሰጥቷል ማለት ነው። እሱም እንግዲህ ያው ከነጭ ጋር ያለው ነገር ያለፈ ታሪክ እንደሆነ በዚህ አጋጣሚ የዋህነት ማለት ነው። ቤተሰቦች ኔ ከአብርሽ የተረዳውት የዋህነት ምናል እንደሚያስጠቃ ነው። እውነቴን ነው የምላችሁ እና እሱ ዱባይ ሆና በደወለችንለት ሰዓት በቴሌግራም ነው ደግሞ፣ በደወለችንለት ሰዓት የዋህ ስለሆነ ነው አብርሽ የመለሰላት ማለት ነው። እና ያ የዋህነቱ ደግሞ ዛሬ ላይ እንግዲህ ለትዳራቸው እንቅፋት ሆኗል እና ከዚህ አብርሽ ቀርቶ እኛ ራሱ የእውነት መማር አለብን ብዬ ነው የማስበው። እና ነጺ የያዘችው ፋይል ጠቅላላ የወጣትነት ያለፈ ፋይል እንደሆነና ከዛ በኋላ ከነፂ ጋር ምንም አይነት ግንኙነት እንደሌለው እንደ ማንኛውም ባለፈ እንዳልኳቸው እንደ ማንኛውም ሰው ኖርማል። ከዛሬ ከሩታን ሳያገኛት በፊት ነፂ ጓደኛው ነበረች። በዛን ሰዓት ብዙ ላይፍ ከእሷ ጋር አልፈዋል። የማግባባን ነገር ነበረ፣ ተለያየን። ከዛ በኋላ እኔናሷ እሷ በሰላም ነው የተለያየ ነው አለ። በቃ አንዳንዴ በጸምን ላይ ጥሩ ነው ያለው አብርሽ ማለት ነው። እና ያንን ፋይል ዘግቼ ነው ኔ እኔና ሩታ እንኳ ከተገናኘን ሁለት አመታችን ሊሆን ነው። ብዙ ነገር አሳልፈናል አለ። ከቤተሰብ ብዙ ነገር መጥቶብናል። ቤት ተከራይተን አብረን ኖረናል። ብዙ ነገሮችን ከሩታ ጋር ብዙ ነገሮችን አሳልፈናል። ያ ሁሉ ሲሆን፣ ግን እኔ የነፂን ፋይል ዘግቼ ነው ወደ ሩታ የመጣሁት ከዛም ብዙ ቆይቻለሁ በማለት እንግዲህ ያው መልሱን ሰጥቷል ማለት ነው ያው ነገ ደግሞ ነፂን አግኝቷት ወንብታጀራ ይሄዳል። ሊያወሮታ ግን እንዲሄድ አትፈልግም፣ መቶ እዚሁ ፊት ለፊት ለሶስት ያለውን ችግር መፍታት ነው የምትፈልገው። ያው ነጽ መታ ያለውን ችግር ለሶስት እንዲፈታ ከዚህ ውጪ ከነጽ ጋር ምንም አይነት ግንኙነት እንደሌለውና ዱባይ ላይ ስትደውልለት በመልካም ልቦ አንስቶ እንደ ማንኛውም ሰው ምናልባት የፈለገችው ነገር ይሆን ይኖራል የተሸገረችው ነገር ይኖራል፣ በማለት በይዋነቴን የመለሱ ያንን ሪከርድ አድርጋ ነው ለሮታ ያሰማቻታል። ሌላ ምንም አይነት ፋይል የላትም። እነዚህን ሁሉ ፎቶች ደግሞ ስታስቀምጥ የድሮ ናቸው። በነገራችን ቤተሰቦች የእውር እኮ መመስከር ይችላል። እውነቴን ነው የምላችሁ ፎቶዎች እኮ የድሮ ናቸው። እነዚህ እኮ አሁን አሁን አሁን አብርሸ ባለበት ሁኔታ ላይ ከሱ ጋር አሁን ባለበት ሁኔታ ማስረጃ የላትም። ያላት ሁሉ የድሮ ፎቶ ማስረጃ ነው። ስለዚ እሱ ደግሞ ሲናገር የተዘጋ ፋይል ዘግቼ ነው። ከስንት ጊዜ በኋላ ነው ወደ ሩታ የመጣውት። ከሩታ ጋር ከተገናኘን እንኳን ሁለት ዓመት፣ ስንት ነገሮችን በዚህ ሁለት ዓመት አሳልፈናል። ይሄ ሁሉ ሲሆን ምን አለ፣ በቅኔ እውነት ነው። አንድ ምሳሌ መኪና ስነዳ

ከዛ ብዙ ጊዜ ዝም ብዬ ነበር ሚሄደዋል። የሆነ ሰዓት እስኪ ላቆም ስል መኪናውን ሳቆመው አለ። ቅኔውን አስባችሁታል? መኪናውን ሳቆም ውሾቹ ከኋላ ዝም ብለው ቆመው አለ። እና ምንድን ነው አንዳንዴ ስትለወጡ የሚከተላችሁ ብዙ ነው ለማለት ነው። ከገባችሁ ያው ታውቃላችሁ። እንግዲህ ቅኔው በጣም ከባድ ነው እና እኔ ገርሞኛል። እግዚአብሔር እዚህ ጋር ምሳሌ የሰጠበት ሁኔታ በጣም ገርሞኛል። እና ነጺ፣ ከገባሽ የዛሬ አብርሽ እኮ የእውነቴ ድንገት መጨረሻ ላይ ነጽ ያለ በቃ የተዘጋ ፋይል ነው ሰጣቸው ልጁ መልስ ሰጠ። ነገ ደግሞ የበለጠ አዲስ ቪዲዮ ይመጣለው። ከእሷ ጋር ያለውንም ነገር እንፈታለን በቃ ብሏል። በቃ ያለፈን በዚህ አጋጣሚ ምን አለ። ሌሎቻችሁም ያለፈ ታሪክ ይዛችሁ ነው እና ያው ብሏል ሌሎቻችሁም ቀጥሉ እንደዚሁ ያለፈ ታሪክ ይዛችሁ የመጣችሁ በጓደኝነትም እኔ ይሄንን ባስብ ኖሮ ከነፂ ጋር እኔ እለያያለሁ ብዬ አንድ ቀን አስቤ አላቅም አለ እዚህ ደረጃን ያለውበት ደረጃ ላይ መደርሳሉ ብዬ አላሰብኩም ነበረ ያንን ባስብ ኖሮ ከነፂ ጋ እነዚያ ፎቶዎች አይኖሩም ነበር አለ ግን ከአንድ ሰው ጋር ላይፍ ስጀምሩ እንለያያለን ብላችሁ አታስቡም በመሀል ክፍተት ይኖራል አለመግባባት ይኖራል ብላችሁም አታስቡም ያን ባስብ ኖሮ ዛሬ ፎቶዎቹ አይኖ ይኖሩም ነበር። ዱሮ ያለፈ ፋይል ይዛ እየመጣች ነው እንግዲህ እነዚህን ልጆች እየበጠበጠች ያለችው እና ሩታ እንግዲህ ያው ቪዲዮቸውን አያለሁ ብላለች። ነፂ ጥግ ድረስ ታዳምጫለች እስከሚገባሽ ማብሪሽ በቅኔም ወደዚህም ወደዛም እያረገ ሌሎቻችሁም ኑ ብሏል። ያው እንግዲህ በምሳሌ አድርጎ ማለት ነው፣ እና ያ በምሳሌውን በቅኔውም አድርጎ ለነፂ እንግዲህ መልስ ሰጥቷን፣ ነገ ደሞ ያለውን ደግሞ ከእሷ ጋር ፈተን በአዲስ ቪዲዮ እንደምንመጣ ተስፋ አደርጋለሁ ብሏል። ሩታም የራሷን ነገር ተናግራለች። በእርግጥ ዱባይ ያወሩትን አልነገረኝም ነን ያለች፣ አሁን ትናንት ነው በደንብ ያስረዳኝ ያለች እና እንደዚህ ነው። ሩታ የትዳርሽን ጠብቂ ብዙ መስዋዕት ከፍለሻል። ነፂ ደግሞ ምናለች? ሩታ ቪዲዮዋቸውን አለው አለች። የገረመኝ ነገር ማለት ነው ነፂ ቪዲዮዋቸውን ነው ያለው። ትናንትና ሩታ ከቤት እንደወጣች አይቻለሁ፣ ቪዲዮዋቸውን እከታተላለሁ አለች። ጉድ ይሁሉኝ። ብቻ የእነሱ ትዳር መበጥበጥ ምናል ደስታ ቢሰጣት ነው። እና በዚህ አጋጣሚ የበደልኳችሁ የሚያስቀየምኳችሁም በዛ በነበረኝ ላይፍ ላይ